አስደሳች ሰበር ዜናም አሳዛን ዜናም ሁለቱም የሆነ የተደባለቁ ናቸው። የቱ ልንገራችሁ ቤተኛው ይሻላችኋል? እንግዲህ ሰበር አስደሳች ዜና አለ፣ እንደዚሁም ደግሞ ሰበርም አሳዛኝም ዜና አለ። ሁለቱም እንግዲህ ከሚያሳዝነው ልንገራችሁ ወይስ ከሚያስደስተው? ያው የሚያሳዝነው ከሚያስደንቅ አደለም። ከሚያስደስተው ከሚያስደስተው እንግዲህ ጋሽ ግርማና ያው ልጆቹ አሁን አንድ መጀመሪያ አንድ ልጇ ጽናት ልጁ ነው የምንለው ነበረ። አሁን ልጆቹ ማለት ጀምረናል። ይሄም አንድ ለውጥ ነው ማለት ነው። ልጁ ቢቀበልም ባይቀበልም ኦልሬዲ ሁለት ልጆች ሆኗል ማለት ነው። ሰበር ዜናው እንግዲህ ጋሽ ግርማ በአስራ አንደኛው ሰዓት የጽኑን አሳወቃት። እናት ናይን ወንድሟ እንደሆነና እሱ አባት እንደሆነ ነግሯታል። የሚያሳዝነው ግን በጣም ደንግጣለች እሷም፣ ደስም ብሏታል፣ ደንግጣለችም። ዋናው ደግሞ ያሳዘኙ ዜና ግን ናትናዬን አልቀበልም ብሏል። እስካሁን ያላሳወቀኝ አሁን ለምንድን ነው የምታሳወቀኝ? እስካሁን የት ነበርክ? ልክ ትላንቱም ያው ንግግሩ ዛሬም ደግሞታል። እኔ እናቴን ማሳከም ነው የምፈልገው፣ ከፈለግ ገደል ግባ እናቴን ለማሳከም ግዴታ አለብህ ድርጅትህም ቢሆን ሸጠህ ብሎ በድጋሚ ዛሬም አሳስቦታል። የጽኑም ወንድም እንዳላት ደስ ቢላትም እሷም አባቷ ላይ ተቆጥታለች። አባቴ እኔ እናንተ እስካሁን እንደ ጓደኛ እንደ አባትና ልጅም ብቻ ሳይሆን እንደ ጓደኛው ሁሉም ነገር እናወራለን። እኔ ካንተ አንድም የምደብቀው ነገር የለም ከጓደኞች የማላወራው ነገር ከአንተ ነው ማውራው። ምክንያቱም አባቴ ብቻ አይደለም ጓደኛይም ጭምር ነው። ሶ እስካሁን ወንድም እንዳለኝ ለምን አልነገርከኝም? አንተ ድብቅ ነህ። አንተ እንዴት ነው የኔ አባት ሆነ የምትደብቀኝ? ስትል እያለቀሰች አባቷም ያው አስለቅሳለች። እሱ ማለ ይቅርበኝ ልጅ ጽኑ። ያው ትልቅ ጥፋት ነው ያጠፋውትና ያስላልነገርኩሽ ይቅር በይኝ ቢልም ጽኑ በድጋሚ ልቧን ተሰብሯል። ማመንም አቅቷታል። እያለቀሰችን ቢሆን ወንድም አለኝ ማለት ነው እነት ላይ ወንድሜ ነው ማለት ነው ትላለች። እሱ ግን ሊቀበል አልቻለም፣ ምክንያቱም በአባቱን አኮርፏል። እውነት ነው እሱም ሀቅ አለው። አባትዮ ግን እስካሁን የደበቀበትን ምክንያት በይፋ አልተናገረም። እንደ ድብቅ ነገር ነው የያዘው። ይህ ነገር የምታውቀው የማነች ሮማን ብቻ ነች። ሮማን ቶማን እና እሱን እንዲሁም ደግሞ የናትናኤል እናት ሶስቱ ሚስጥሩ ያውቁታል። ሚስጥሩ እስካሁን ወደዚህ ያልመጣም፣ ለምን እንደሆነ እኔ ዝም ብዬ ስጠረጥር የኔ ግምት ምን አርባ ተመጀመራ በጓደኝነት ኑሮ የልጅ ሲፈጠር ወይም አምልጦ ይሆናል ካልሆነ ደግሞ ተወልዶ ከተወለደ በኋላ ያለ መግባባት ተፈጥሮ ተለያይቶ ይሆናል። ወይም በጓደኝነት እያሉ አርግዛ ከዛ እሱ ወደፋ በስራ ምክንያት ይሁን፣ በሌላ በሆነ ምክንያት እንደጠፋ ከዛ በኋላ እሱም እንዳልፈለጋት የእኔ ሁለቱ ነገር ይታዩኛል። ወይም በእንደዚህ ወይም ደግሞ ተሰማምተው ተጋብተው በቃ በመሀል ያለ መግባባት ሲፈጠር የተለያዩ በሁለት ነው። ግን ይሄ የኔ ግምት ነው እንጂ የእነሱ ምስጢር ስቲል እስካሁን የተናገሩት ነገር የለም። ከዚህ በኋላ ጋሽ ግርማ ምን እንደሚወጣው በናቀም፣ በሀሳብ ጭልጥ ብሏል። የእውነትም እጅግ በጣም አስጨናቂ ጉዳይ ነው። እሺ ከዚህ በኋላ ይሄን ልጅ በምንድን ነው የሚያሳምነው? ነው አሳምኖስ፣ እንደ አባትነት የሚቀበለው የመጀመሪያው በምንድን ነው የሚከሰው? ምር መካሳለበት አለበት። ጋሽ ግርማ ይሄን ክል እስከሚደርስ ድረስ የት ነህ ብሎ አለመፈለጉ ጥፋቱ የእሱ ይሆን የእናት ዋናቅ፣ ጥፋቱ የሁለታቸው ሊሆን ይችላል። ግን ልጆቹ ምን አገባቸው? በማያውቁት ነገር ሰው ልጅ ከምንም በላይ ፍቅር ይፈልጋል። ያው ብዙ ጊዜ ማብላት፣ ማጠጣት፣ ማስተማር ምናምን ወዘተ ሊሆን ይችላል። ነገር ግን ከምንም በላይ ልጅ የእናት ያባት ፍቅር ያስፈልገዋል ምንም ተመችቶ ደልቶት ቢያድግም፣ ግን ያው የአባትን ፍቅር ይጎድለዋል። ስለዚህ ይህ ይናፍቀዋል። ይህ ስላላደረገ ጋሽ ግርማ በቃም እንደምንም ብሎ ልጁን አሳምኖ ድርጅቱን ሙሉ ሰጥቶ እሱን አስተዳድሮ ጽናትንም እህቱን አድርጎ አቅፎ እንዲኖር ያው ማሳመን አለበት። በቃ እግር ወዶ እንዲጥፋቱ የእሱ ነው፣ ምንም ይሁን ምን ከእናቶ የፈለገውን ኬዝ ሊኖረው ይችላል። ልጁ ግን የሚያውቀው ነገር የለም። ስለዚህ በሚያውቀው ነገር እስካሁን በአስራ አንደኛው ሰዓት ለዛውም ደግሞ ግርማ አፈላልጎ ምናምን አይደለም። ጋሽ ግርማ ልጁ በስራ ምክንያት በሮማን እጅ ቢሆንም፣ ተንኮሉ የእሷ ቢሆንም የእሷም የሆነ የምትጨልፈው ነገር ስላለ እሱን ስራ ሲገባ ይህን ሆን ብሎ ልጁ እንግዲህ እናቶ ሲል ይህን ስራ ገብቷል። ጋሽ ግርማ ፈልጎት አይደለም ይመጣ፣ እናቱ ለማሳት ሕክምና እንዲሁም ደግሞ የሮማን እጅ ረጅም ነው። በዛ አማካኝነት ነው ይሄን ቢሮ እንዲገባ ያደረገችው። ስለዚህ ያለፈው አልፏል። ባለፈው ነገር ጥሩ የሚሆን መጥፎ እንማርበታለን። ስለዚህ ጋሽ ግርማ አሁን ልጆችህን አንድ አድርግ፣ አንዱ አዛ አንዱ እዚህ ሳይሆን፣ ከናቱ ያለህ ችግር እውነትም መሳከም ግዴታ አለብህ። አሳክመ ሁለቱ ልጆች ከዚህ በኋላ አንድ መሆን አለባቸው። ምክንያቱም አንተ የሆነ ነገር ብትሆን ጽናት ብቸኛ ነች። ያው ብሌን አለች ጓደኛዋ፣ ግን ምንም ቢሆን ግን እህት ወንድም ሲኖር ደስ ይላል። እንደ እውነት ላይን ይሻላል። ሮቤ ላለ ወንድሙ በእናት ማለት ነው። ስለዚህ ጽናት ብቻዋን እንዳትቀር እንደምንም ብለ ካልሆነ ከእሷ ጋር ተጋቡ ምን ይመስላል? የእኔ ሀሳብ ነው። ሮማን ታያት ብዙ ታጠቀሃለች ብዬ እንደው ከእሷ ጋር ምትገባ እንደዛ ብዬ ነበር እኔ። ነገር ግን የሁሉም ሰላም ለመፍጠር በቃ ልጆችህንም ሰብስበህ ሰብስበ አሁን ሮቤል ብቻ ነው ያለው። ስለዚህ ፅናትም እናት ናት ላይልም ልጆችህ ናቸው። ሶ እንደው የጽን ማን ነው የሮቤል እናት ቤት ድረስ አምጥተ አሁን ቤት ኪራይ ላይ መክፈል ትችላለ። እንደ መጀመሪያ አይደለም ስራ ተመልሷል። እንደው የሁሉም እንዲያስተምርም ያው መማሪያ የምንፈልጋለን ከእናንተ ይህን ጥሩ ስራ ልትስራን ይፈልጋለሁኝ። የምሪ ነው ምል ጋሽ ግርማ ያው ተሰማኝ ያለ ብያ ያስባለሁኝ። በቃ ይህ በመሀል አራጋቢ ሰርጎ ገቦችን እነሱን ይዋረዳሉ፣ ይናደዳሉ። አዎ እነ ራሄል አይነቶቹ፣ እነ ደግሞ ሮማን አይነቶቹ መሀል አስቀምጠ እንደው ከቤቱን አስወጥጠ፣ ምናልባት የብሌን ስትል ከሆነ ሌላ ቦታ ተከራይታ ያላት የሮማን ካልሆነ ደግሞ ብሌን ካንተ ጋር አድርገ ሁለቱ እንዲቃጠሉ ማድረግ ነው። የሮቤልን እናት መልሳት አግባት። በቃ ምን ምን ይልሃል አትጎዳ ምን? ስለዚህ ቤቱ አምጥተ እነሱን በትክክል መያዝ አለብህ እስከ መጨረሻውም ሰላም መሆን የምትፈልግ ከሆነ። ካልሆነ ከዚህ በኋላ በሆነ ባልሆነ ምክንያት ናትናን ራሱ ያጠቃሃል ልጅህ ማለት ነው ነው ስለዚህ ማድረግ አለብህ በዚህ መልኩ ነው ብዬ አስባለሁ። በተለፈ እነ ራሄለው እነ ሮማን የሰው ውድቀት የምትፈልጉ እንዳው ውድቀታችሁ በቅርብ ያሳየን። አዎ ይሄ ነው፣ እኔ የሚያሳዝነኝ አሁን ጋሽ ግርማ ነው። ጋሽ ግርማ በማወቅ የሚሆን ባለማወቅ ይሄ ነገር ተከሰተዋል አድርገኸዋል። አሁን ጸጸቱ ብቻ ይገድልሃል። ሆነ ነገር አንዳንዴ ጸጸት ከባድ ነው እና አንዳንዴ ሳይሆን ሁሌ ልባችን የሆነ እያወቀ ነገር ይፋ ያላወጣሉ ጎታ ሊሆን ይችላል የሰው ምናልባት ይሄ የሳቀ ሁሉም ደስተኛ አይደለም፣ በውስጡ ብዙ ነገር አለና፣ የማይናገረው የማይጋገረው ውስጡ ላይ አስቀምጦ ከድኖ አስቀምጠው ነገር አለ። ግን ላዩ ላዩ እንደዚህ ሲቅ አሁን ጋሽ ግርማ ይሁት በቅርቡ ሁሉም ነገሩን ተመልሶለት ወደ ቀድሞው ሲመለስ እንደዚህ ደግሞ ታከስ ይወት እንደዚህ ናቸው። አልጋ በአልጋ አትሆኑም። በአንዱ በትስካከል በአንዱ አትስካከልም። ስለዚህ የእኔ ምክር ያው ይጠቅመሃል ብዬ ያስባለሁኝና ሁሉም ገደል ከተሃቸው የሩቤል ናት። ግን ናይ የልጅህን እናታ አምጥተ እንደምታይ ነው። ከሮማን እንደው እሷት ይሻላለች። አሁን ህመም ላይ ስላለች ነው እንጂ፣ ስለዚህ የሚያስፈልጋትን ሕክምና አድርገ ወደ ቤት መልሰ፣ ካልሆነ እኛ ማዋታን እንድራቸዋለን። ምን ትላለህ ጋሽ ግርማ? አሁ ደስ ይላል። ሌሎቹም ያስተምራል። ሌሎቹም እነዛ ሀልተዋቸውና በእናንተም ብዙ ትምህርት እናገኛለን። ይሄን ካደረክ ማለት ነው። ሲጀመር ሮማን ምን ቤት ነች? በቃ የልጅህን እናት ካለች ለእሷን መመለስ አይሻልም? እንደዛ በእርግጠኝነት ይሻላል። እስቲ የምና ይሆናል። ጽኑ አይዞሽ፣ አታልቅሽ። በቃ እሺ፣ አታልቅሽም። ወንድም አለሽ አሁን። የትና ወንድም ሆናችኋል እና ማንነቱ ደርሰሻል። ሰላማችሁ ይብዛ። ቪዲዮ ላይ ካደርጎት ባይ ባይ።